ለመጠጣት ዝም ብዬ ፓስተር ማለት ለጨዋታ ምናምን ነው እንጂ አሁን ልግባ። ኤኒዌይ ብራዘር እና ትናንትና ትናንትና ትቻለው ብዬ ነበር። ትቻለው በቃ ካሁን በኋላ አያገባኝም። ስሜን ከጠራችሁ ግን ሄሎ ጂሰስ ነው የማደርጋችሁ ብያለሁ። እንደዚህ ነው። አይ ጋስ እንደዚህ ነው። አሁን የተረሳ ብር ነው አላውቀውም። ቤት እንደመጣ አላውቅም ደግሞ ሌጋል መሆኑን በዚህ ነው የምናውቀው ብለው ሌላ ነገር እንዳይመጣ ነው እዛ ሌጋል። ያ ግን እንደዚህም ብለህ አውጥተህ ረስተው ነው አይደል ይሄ። አላውቀውም ወደ አስር ሺህ ምናምን ነው። አብሬ ከሱሪ ጋር ጥቤው ነበር። እግዚአብሔር አወጣ እንኳን አስታውስትኝ። እኔ በጣም እንደዛ እያጠብኩኝ ልጆቼ በጣም ደስ ይላቸዋል። ባለቤቴ በጣም እየቀለድኩ አይደለም እንደዛ ልብስ እን በቃ ብር መያዝ ያቆምኩት ለዛ ነው። ረሳሁና ኪስ ገብቶ ላውንደሪ ደግሞ እንትነምልከው አብዛኛውን ላውንደሪ አለ የሚላከው በሁለት ብር ሸሚዝ አሳጥቤ እነሱም አምስት መቶ ዶላር ምናምን አግኝተዋል። እንደ እና ምን ወላለው ስማ እስማ እኔ በጣም ነው። ከዛ በነፃ ይሉኛል ሁሌ ታውቃለህ። ሁሌ በነጻ ኖ ኖ ታንኪዩ ታንኪዩ ዩ አር ጉ ካስማ ጉ ካስማ መጨረሻ ላይ ዞር እላለሁ። ሁለተኛ ከፍተዋል ከጎን ካጎን ሌላ ሁለተኛ ከፍተዋል። ግን ምን እንዳሉ ታውቃለህ? ፍቲ ፍቲ ሸራሉኝ ምን ነው ላቻው እስከ እኔ ከፈትነው በአንተ በመጣው ብር ነው አላሉኝ። ከሱሪ በተገኘ ከሱሪ በተገኘ፣ ግን በጣም ደስ የሚለው ግማሹን ስቶር ውሰድ አሉኝ። ሸር እናደርጋለን። የሚደንቅ ነው። ግማሹን ዚህ ልብስ ማጠቢያውን ግማሽ ሰጡኝ። በጣም ታማእንድ እንደዛ ቀጥሞ ያውቃል። እኔ ብዙ ጊዜ እረሳለሁ። ደፎ ቆጣቃለ ስቶሩን የከፈቱት እኮ በአራት ሳምንት እኮ ነው ያው እንተ መና አመት ምናምን መጥቼ እንዳይመስልኝ። የሚደንቅ ነው። ተከፍሎት ነው ይሄ። ሌባ ሌቦችን እናት ሻፈር ትብላለሽ ችደንቆሮ አንድ ሺ ሰባት መቶ ማለት እኮ የገመተችኝ በራሷ ነው። በራሷ ነው የገመተችኝ። ያየ ችግሩ ሰው የሚገምትህ በራሱ ነው። ሰው እኮ የሚገማመተው በራሱ ነው። እኔ እና በጣም የሚገርም እች ባለጌ ጋጠወጥ፣ እች ጉርጥ አይጥ ማንጉርጥ እች የቡርኪና ፋሶ በረኛ የቦርኪናፋሶ በረኛ የምትመስል ጎግ ማንጎግ የምትመስል እግዚአብሔር በረፍቱ ሰዓት የሰራ ፓስተርን እንዲህ ታሙት አላችሁ። ፓስተር ማለት እኮ በሰባ ይሄ ሁሉ ስድብ የራሷ እንደሆነ ታውቃለህ። ራሷን እኮ ነው እንደዚህ ያለችው። እኔ እኔ እኔ እኮ አምላኬ ድረስ ተሰድቦብኛል። እኔ እግዚአብሔር እግዚአብሔር እኔን በገጸ ባህሪ በመልኬ አምላኬ ሁሉ ተሰድቧለኝ። እግዚአብሔር በረፍቱ ጊዜ እኔ ረስቷት ነው ሰርቶ ረስቷት ነው። እኔ ግን አቢባ በራስሽ ጸጉር እና በራስሽ ቀለም እስኪ ውጪ። ለምን ፌክ ትሆኛለሽ? ውጪ በራስሽ ጸጉር፣ በራስሽ ቀለም ቀለሟ ምትላክ ተላገጊ። ምንም ሚስጥር የለኝም። ምንም ሚስጥር የለኝም። ምን ያውጪ ደንቆሮ እኔ እንደዚህ አይነት በቃ ላይ ስማ፣ ሚስጥር ቢኖረኝ ማታ አውጡት ነበር ደንቆሮ፣ መሀይም ሁሉ ሚስጥር ስለሌለኝ እኮ ነው። ምንድነው ሚስጥር ቢኖረኝስ ምናባት አመጣለሁ? ቢኖረኝስ ምናባት አመጣለሁ? ማናባ ማናባሽ ነች? ጎግ ማንጎግ ሁሉ ዮዳብ ንጉስ ዮዳብ እባላለሁ። ማንን አልፈራም ለማንም ማንም ብረክ ባናስ ትጠኪያለሽ። እንዲ ነው እኛ የምንሰራው። እኛ የስራ ሰው ነው። እንዴት ነው አልተመቸሽም? ይስራ ጋይስ አልተመቻችሁም? የእጅ ስራ ካርሎስ ዮዳብ ይባላሉ። ሆም ዲፖ አካባቢ ይቆማሉ። ብዙ ጊዜ እኔ እኮ በቃች ብቸገር ኮ ራሱ ታውቃላችሁ። ሆም ዲፖ ቁም የስራ መስራት ይችላሉ። ባሽና ነው አሚጎ አሚጎ ከባሶን ከባሶን ሚራ ሚራ ሚራ ከርለስ ከርለስ ትራባሆ ቋንቋውንም ይችላሉ። ታቃላ እኮ የእጅ ሰርቶ መብላት ያኮራል። እንዴ ደግሞ ለምኘ ልብላ መስራት እኔ ካሁን እንዲያውም ቤልደር ታቃነ ጋርድኒንግ በጣም ብዙ ብር ነው የሚሰራው። ያ አሁን ይህን ለመስራት እኮ ስንት ብር? በጣም ብዙ ሺ ብር ነው ማስከፍ ነው በቀላሉ ሰላሳ ሺ አር እንዲያሉ። እቃውን በሶስት ሺ ገዝተህ ሀያ ሰባት ሺ ታተርፋለህ ማለት ነው። ሌበር ያ ግን ያው ማየት ያለብህ ለምሳሌ ሰው ትቀጥራለህ ሁለት ሶስት ሰው ያስፈልጋል እኔ እኮ በጣም ጉልበተኛ ነኝ አንተ በእናትህ እንትን የቆፈርኩት ያወጣሁት እንትን ወደ ሀያ ሰባት ዛፍ ነው የቆረጥኩት እኮ ዛፍ እኮ መቁረጥ አይቻልም እዚህ ሀገር በራሴ ይቻላል ይቻላል ይቻላል እንትን ነች ናቸው ትላልቅ ዛፍ ሳይሆን በጣም መካከለኛ መካከለኛ ናቸው መቁረጥ አይቻሉትም አልቆረጥኳቸውም ኳላ ኳለ

ምንድን ነው ያመጣሁት? አልታየም። ብዙ ወይ ተዘግቶ ነበር። ምንድን ነው የመጣው? የሆነ ሰውዬ እንትን ይዞ ወን ይዞ እእን ተበልቼ ነበር፣ ተበልቼ ነበር። ይህን አይተው እኮ ነው የከሰሱኝ እስኪ ላሳያችሁ እና በጣም ነው የምሰራው። እንትን አበድረኝና በሩ መጨረሻ ከፍላ አለው። በውስጥ ሜሴጅ እየመጣልኝ የመቼ ነ ሁለት ሺህ ሀያ ሁለት ላይ ገና ከመወፈሬ በፊት በእናት እናታችሁ አፈር ትብላላችሁና ጋዴ የምት ቦልሽት ዶግሽት ካትሽት ሁሉ ስማ፣ በጣም እንዲህ ነበርኩ። ሁለት ሺህ ሀያ ሁለት ላይ ስንት ፓውንድ ነበርክ? ከዚህ ጋር ፓስተር መቶ ስልሳ አምስት ፓውንድ ነበርኩ። እዲ እኔ አሁን ማለት ነው

ይክፈት። ስለ ራሳችን ህይወት ብቻ ነው የምናወራው። እዚህ እኛ ሁን እኛ የምናወራው ስለ ራሳችን አሁን። አቢባን እንደዚህ አይነትማ አቢባን ስለሳደበች ተዳፈረች። ክንዴ እንዴ ጭራሽ ትናንትና ኔ ፈትቻለሁ በቃ ካሁን በኋላ አገባኝን ብዬ ስናገር ስላላረገችም እንዴ ግንበኛም ነው ይህ ሰው ጋይስ፣ ባለሙያም ነው፣ ግንበኛም ነው፣ የጀም ራፐር ነው ነው በበኛ እኮ ነው፣ በበኛ ነው። በቃ እንደማልሰራው ምን መሰለህ፣ በእርግጥ የእኔ ችግር ምን መሰለህ፣ አንድ ነገር መቆየት አልወድም፣ ይሰለቸኛል። ብዙ ሁሉን ነገር ማድረግ ነው የምፈልገው። ሁሉ ያማረኝ ሰው ነው። ሎ ማ ማ

የጂ ደንቆሮ ሰገጠ ዝም ብሎ ኮሮ ለአሁን ይሄ አቢባራት ራሷ አራት አራት ፎሎወር ነው ያለው። ለአራት ፎሎወር ትመልሳለ። የሀቢባ ባጃጅ ለአራት ፎሎወር ነው የመለስከው፣ ታውቃለህ አይደል እን ጋይስ ታፕታፕ ና ኮፒ ሊንክ አርጉ። ምንድን ነው ቢዙ አካውንቷ ደግሞ ይዘጋል። ካስፈለገ ምን እንዳስማ፣ ከዚህ በላይ ጾታ ሃይማኖቷን አስቀየርኳ፣ ስሟን አስለወጥኳት ሃይማኖትን አስለወጥኩኝ። ፊቷን ማስክ እንድታደረግ አረኩኝ። እንድታለቅስ አረኩኝ። አለቀሰች። ከዛ በኋላ ደግሞ የምታደረገው ቁጥሩ ጠፋት። ሰይጣንን እንድታመልክ አረኳት። ምን ትፈልግ? ምን ላድርግሽ? ከዚህ በለ ምን ለን የቀረኳውን ታቃላል። በአደባባይ ገና ሱሪዋን ዝቅ አድርጋ አሯን ታራለች። ላይቭ እያያቸዋት ብሮ ላይቭ አሯን ታራለች።

ተነበየ እኮ እናንተ ሰዎች፣ ወይ ምንድን ነው ከየት ነው የምትመጡት? ተነበየ እኮ ትናንትና ሲተነብይ ነበር እኮ፣ ሃሌሉያ እያለ ነበር። ይታየኛል እንድያለ እኮ ነው እንዲያለ አንበሳ ሲወር ላይ ይለ ትለያለ ኢየሱስ ይላል ከእኔ በጣም ያሳጠኝ ወለ ታይ አንበሳ ኢየሱስ ጌታ ነው አለ። አሁን አንድ አይኑ ገጽ አም ቴሊንግ ዩ። አሁን ምንድነው ለንገራችሁ? ምን እኔ ሴጋው ወንድሜ ነው ዳልቻ ወንድሜ ነው ጆከሮ ሳሳዳቸው የነበረው ሰው እንዳለ ከኔ ጋር ልእልት ይህች ናት። እያንዳንዱን እያንዳንዱ እኮ ነው በጣም ደነቀኝ። ቤታዬ ወጥ ሔናት እዮዳ ወንድሜ ነው ዳልቻ ወንድሜ። በእሱ ሂድና እዛ ጋር አጃጅል የምታጃጅል ሆና አጃጅል ስማ ይም እንዳንተ አይነት ወንድም ቢኖረ ወንድም ይኖረ። ውጣና ለአምስት ዓመት ዋሽቻለሁ እንዴ አስራ አምስት ዓመት ሰይጣን ነው ያስጨዋኝ በኦርቶዶክስ ተዋህዶ እና አሁን ከማርያም ጋር ልጣላ። ማርያም ነው ያሳበደች እንጂ እኮ ነው ያለው። ሰምተዋል አይደል? ማርያም ነው ያሳበደች እንጂ እኮ ነው ያለው ላለፈው አስራ አምስት ዓመት እናትና ልጁ እያልኩኝ ተሳስቼ ነው። አጋንት ዞይ ነው አለ እና አንተ ላይ እኔ ላይ እኔ ትናንትና ሲጀምር እኮ ቤቱ ላይ ንጉስ ቤቱ ላይ ሲጀምር የእናቱን እና አለና ወደ ሴጣኑና ምናምኑ ቀየሩ። እየጠፋበት የአባትና ልጅ አላለ እናትና ልጅን በአባትና ልጅ ለወጠ። ከዛ በኋላ ሲሰል ምስ ምሊን ነው አባትና አባቱ ይላል። አባት እና ነብይ ይላል። ነብይ እና አባት ነው። ነብዩ እና አባቱ ይላል። በእስልምና ነብዩ እና አባቱ አለ። ሰማ። በእስልምና ነብዩ እና አባቱ አለ። በኦርቶዶክስ እናት እና ልጇ አለ። በጴንጤ ሲሄድ አባት እና ልጇ አለ። መንፈስ ቅዱስስ መቼ ነው የሚደርሰው? ሰለቸን እኮ መንፈስ ቅዱስ። እዮዳብ ወንድሜ ነው። ወንድሜ ነው። ምን አይነት ተንከስ በሱ ቤት። አሁን እሱ ቤት በቃ ሁሉ ነገር ለሱ እንትን ነው። ታውቃለህ፣ ደደብ ስለሆነ ማሀይም ስለሆነ ሁሉ ነገር ጌም ነው በሱ ቤት። ተነፈ አሁን ፔንጤ የተደበቀ ደንቆሮኔ ገባ አሁን ገብቶ እዛ ጋር ጴንጤዎችን ሊበዘብዝ ነዋል አላወቅም። የጴንጤው ስምንት አሁን ጴንጤ እዚህ ጋር ስምንት ሁለት አንበሳን ይወርድለት። ምን ይበዘብዛል? አይሰጥም ጴንጤ ለምን ሆንታ፣ ቃል አዳምጠኝ። እዚህ ጋር ስምንት ጴንጤ ባስገባ ስምንቱን ፓስተር ናቸው። ነቢይ ነው፣ ፓስተር ነው፣ ሁሉም አገልጋይ ነው። ሁሉም ገንዘብ ይፈልጋል አሁን ሴጋውን ያሰለችታል ማስገባት ያቆማል ገብቶ እኮ አዛ እኮ ነው የሚያደርጉት ጦጣኮ ነው የሚያደርጉት ሁሉም ያወራል ያንን ይነሳና ፓስተር ነው ከዛም ነብይ ነው ከዛ ሐዋርያ ነው ከዛ ዝማሪያለኝ ትላለች ስማ እሱ መቼ ሊያወራ ነው መቼ ሊል ነው እሱ ደግሞ ማውራት ይወዳል እንዳልክ አላየሁም እንደ ጦጣ አድርገውት አላ ማልክ ወይኔ፣ እንዳልክ አሳዘንኝ። እንዳልክ ግን ወደኛ ወደ እንዳልክ አይታ ካለ አይደል አንተ እንትናን ግን ማን ነው ፈለገ ንጉስ? እንዳልክ ካየ ከኮ አገጮ ወፍሯል። ፈለገ አጥናጥዮስን ግን አጠጣው። ፈለገ አጥናጥዮ ወፍሯል። ስማ አይቼዋለሁ። ቆይ እሱ ላውን እንዳልክ ፈለገ አጥናጥዮስና ኤርሚ ኤችዲን አጠጣቸው፣ ገረፋቸው ነው የሚባለው እሱ ቋጥሊስ ያነባል። ታውቃለህ አይደል ያ ያገኘው ገረፈ ከፈተው። እስኪ ገረፈ። ኤርሚ ኤች ዲግ ምንም አያውቅም። ወይኔ ወይኔ፣ ሲጀመር ኤርሚ ኤች ዲግ አንድ አንበሳ ሁለት አንበሳ ምናምን ምንም አያውቅም። ደግሞ ነው እሱ ደግሞ ቄሱ ነው የመጣው አልሰማሁም፣ ሊሰብክ ምናምን። ደብል ነው ደብል ነው ትርፕል ነው ምናምን እያለ ሻወር እየወሰደ ስማ በበርበሬ ምናምን ሲታጠን የሚሆን ልጅ እኔ ሳየው በሳቅ ነው የሞትኩት። ወይኔ እኔ እንዳልክ አጠጣው አንተ በድፍረት የመጣ መሰለኝ። እኔ አይቼዋለሁ። ይሄውና የማዳሉን ስራ ለኢየሱስ ብቻ ስለማይሰጥ ዲመኒክ ስፕሪት አለ ከሃይማኖት ጀርባ። ለምን ኢየሱስ ብቻ ያድናል ስለማይል፣ ሃይማኖት እንትናም ታድናለች ስለሚል። ለዛ ነው ሃይማኖት ኢየሱስን አይወደውም። ሃይማኖት አይወደውም ብለው ከሃይማኖት ጀርባ የሚንቀሳቀስ ዲመኒክ ስፕሪት ኢየሱስ ላይ የሚዋሽ ኢየሱስ ብቻውን አያድንም እንትናም ተጨምሮ ያድናል የሚል ኢየሱስ ማንነት ላይ የሚነሳ ፋላሲ ከሃይማኖቱ ዓለም ስለሚነሳ፣ የኢየሱስ ስጋ እና ደም አይደለም የሚቆረሰው የእገሊት ነው ስለሚል የሃይማኖቱን ስፕሪት ለዛ ነው ትመሪክም ነው እንጂ ሃይማኖት ሃይመነ ወይም እምነት እንደሆነ ጠፍቶ አይደለም፣ እናውቀዋለን። ጊዜ ተሸውደን አደለም ኢየሱስ ያላችሁ ካለ በኋላ ጴጥሮስ ብድግ ብሎ የቀደሙ ሰዎችን ወሬ አይደለም የነገረው። እናንተ ስሜን ማን እንደሆን ትሉኛላችሁ አላቸው። ስቦን ጴጥሮስን መልሶ አንተ ክርስቶስ የህያው የእግዚአብሔር ልጅ ነው አለ። ኢየሱስ መልሶ እንዲህ ያለው መረጃ ሰብስብ አይደለም ይሄን የነገርከው። ቴዎሎጂ ተምህር አደለም ይሄን ያወራልኝ፣ የሆነ ነገር ብላ አይደለም ያወራልኝ ው አባቴ ነው የነገረ። ምናለው መሰለ ኢየሱስ ጴጥሮስን ካለው በኋላ በሰማይ ያለው በሰማይ ያለው እርሱ ገለጠልህ እንጂ ው ይህንን ኢየሱስ የእግዚአብሔር ልጅ ነው የሚለው ው ከምን አላወቅም፣ አጥምት አላወቅም። ዩ አር ኖት ቴዎሎጂያንስ በጣም የቆየህ የቤተ መነሰው አይደለም። እንዲሁ አልመለስክልኝም። ው ብርሃን ነው ይበራል። ስለዚህ ኢየሱስ ነው ለማለት ሰምተነዋል፣ ሰምተነዋል። ገረፈው ኤርሚያች ኤርሚያስ ኤችዲ ነው የሚባለው የሱን ማምጣት ይችላል። እስኪ አምጣው። ጋድ ምንድን የሚያውረው ያንኛው ፈለጋ ቴዲ አዋሳ ፕሮግራሙን ያዘጋጀውን ለምንድን ነው ጠራረበታል? ጠራረበት። ቴዲ አዋሳ ራሱ ምንም አቅም፣ ደንቆሮ ነው፣ ደንቆሮ ነው፣ ምንም አቅም። ወይኔ፣ እንዳልክ ተጫወተባቸው። ሀትሪክ ነው የሰራባቸው እንዳልክ። እንዳልክ ያነባል። እንዳልክ አንተ ጾመኛ ነው ቴዲ አዋሳ። በጾመኛ ነው ያየሁት ነገር። በጣም ኔፓ፣ ምንም አያውቅም። ናቲንግ ጴንጤ እኮ ነው ቴዲያ፣ ማሰራቸው እሱም ጴንጤ ነው ታውቃለህ። ግን እንዳልክ ጥባጥቤ ጥባጥቤ የተጫወተባቸው ይሄ ማነው፣ ፈለገ አጥናት ስ ውሸታም። እሱ ደግሞ ከአሁዱ እያወጣ የሌለ ጥቅስ እኮ ነው የሚያመጣው። ስለምንም፣ ስለ ሳልቬሽን፣ ስለ መዳን፣ ስለሌላ ጉዳይ ነው የሚያወራው። እንዳልክ ከጴንጤ ይወጣል ወደኛ ይመጣል። እንዳልክ ፕሮቴስታንት ይሆናል። ጠብቁ። ይኸው የእንዳልክን የእንትናን አገኘሁት። የእርሜ የእርሜ ምንድን ነው የሚያወራው ስራ ያጸድቃሉ በራሱ ስራ ያጸድቃ ይችለው በራሱ በክርስቶስ እስኪ ያጸድቃሉ።

ቁረጠ የምንለው ሲሞት ነው። ይዘ በአንድ ልክ አንድ ሰው ሲዘሙት እንደዚህ ይቆረጣል የሚልም ትምህርት የለም። መጽሐፍም በምሳሌ ያስረዳል። አንድ የወይን ጠባቂ አለ ቁረጠው ይለዋል። መ የወይኑ ባለቤት ማለትነው አንድ አመት ጠብቀኝ ልኮት ኩታት ልንከባከባት ና ፍሬ ታፈራ ይሆናል ይለዋል። እሺ የሚቀጥለው አመት መጣለው ግን ግን በጎ ፍጋደኛ ታጋዮች ናቸው እነ ንጉስ በጎ ፈቃደኛ ታጋዮች ናቸው። ኖ ምን መሰለህ በጣም የሚያላል። እነዚህ አሁን እሱ የሚያወራው በዘራፍ የገቡ መስሎኝ ነው እኔ። ያ ምን መሰለህ እርሚያስ እዲ ምንም አያውቅም ዝም ብሎ ነው የሚያነበው። ጠቅስ ከሳልቬሽን ጋር ምንም ግንኙነት የሌለው እውነት ይኮ ነው ምላችሁ ላይ። አሁን በእሱ ቤት እኔ ለዚህ ኮ ነው በቃ። ኦርቶዶክሶች በጣም መልስ የሚመልስ ማስተማር አለባቸው። ማስተማር አለባቸው። አፌው ባድ ፎርደም ታውቃለህ እንዴ ለኦርቶዶክስ ተዋህዶ መልስ የሚሰጥ ማሰልጠን አለባችሁ። አሰልጥኑ፣ ከአለበለዛ እነ እንዳልክ ይጫወቱባችኋል። አሁን ሴጋው ሰብስቦ እነ ኤርሚያስ እነ ምናምን በቃ ያስለቅሷችኋል። እኔ ደግሞ እንዳረዳችሁ ደግሞ ምን ላድርግ እንግዲህ ዙ ዙ ቆዩ። አቤት አቤት አቤት እንዳረዳቸው በቃ ደግሞ በጣም አሳዘኑኝ። ታቃና ይጫወቱባል። ግን ተያይዘዋል አሁን ሴጋው በዚህ ሁሉም ቤቱን ከፍቶ በቃ